ባቄላ ስጋን ይተካል ይባላል። አብዛኛው ኢትዮጵያዊ ካለው የላቀ የስጋ ፍቅር አንጻር ይህ ነገር ብዙ የሚዋጥለት አይደለም፣ አይሆንም። በዛሬው ፕሮግራማችን ባቄላን ስጋን በተወሰኑ የነጥብ መመዘኞች አይተን ለክተን አሸናፊዎች እንለያለን። ላይክ በማድረግ ፕሮግራሙን እንድትጀምሩ እየጋበዝኩ ወደ ፕሮግራሙ እመራለኝ። የመጀመሪያው የምናነሳው ነጥብ የሚሆነው ፕሮቲን ኳሊቲ እና ባዮ አቬላቢሊቲ ነው። በዚህም ስጋ ኮምፕሊት ፕሮቲን ወይም ዘጠኙንም አሚኖ አሲድ የያዘ ነው። ይህም ምን ማለት እንደሆነ ትንሽ ላስረዳችሁ። እንደሚታወቀው አሚኖ አሲድ የሚባለው ነገር ፕሮቲንን ለመስራት ፕሮቲን የሚባለውን ነገር ለማግኘት እንደ መሰረት የሚሆኑ ነገሮች ናቸው አሚኖ አሲድ የሚባለው ነገር ማለት ነው። በዚህም ሰውነታችን እንዲሰራ ሀያ አሚኖ አሲድ ያስፈልጉታል፣ ፋንክሽን እንዲያደርግ ሰውነታችን በአጠቃላይ በዚህም አስራ አንዱን በራሱ ሰውነታችን ያመርታል። የተቀሩት ዘጠኝ አሚኖ አሲዶች እንዳልኳቸው አሚኖ አሲድ የፕሮቲን የሚገነባበት ነገር ነው። ሀያ ያስፈልጉታል ሰውነታችን፣ አስራ አንዱን ራሱ ያመርታል። ዘጠኙ አሚኖ አሲዶች ኢሴንሻል አሚኖ አሲድ የሚባሉት ከምግብ የምናገኛቸው ናቸው። እናም ስጋ እነዚህን የተቀሩትን ዘጠኝ አሚኖ አሲድ በመያዙ ኮምፕሊት ፕሮቲን ይሰጣል እንለዋለን ማለት ነው። ባዮ አቬሊቢሊቲን በተመለከተ ባዮ አቬሊቢሊቲ ምን ማለት ነው? ሰውነታችሁ ከበላችሁት ምግብ ምን ያህሉን ወስዶ ተጠቅሟል ወይም አብዞርባችኋል ማለት ነው። ለምሳሌ 100 ሚሊ ግራም አይረን ያለው ነገር ብንበላና ሰውነታችን 10 ፐርሰንቱን ብቻ ከተቀበለ ባዮ አቬሊቢሊቲው 10 ፐርሰንት ነው ማለት ነው። ይህም እንደየምግብ አይነቱ አንዳንዱን ቶሎ የመቀበል አንዳንዱን ብሎክ ወይም ደግሞ እንደ ዌስቴጅ ሊያደርግ ይችላል ማለት ነው። ታዲያ በዚህም ስጋ ባዮ አቬለቢሊቲው ከሰማንያ እስከ መቶ ፐርሰንት ነው ማለት ነው። ባቄላን በዚህ ረገድ ስናየው ያልተሟላ ፕሮቲን ይዘት ነው ያለው። ያም ዘጠኙንም አሚኖ አሲድ ሊያሟላልን አይችልም። ለምሳሌ እንደ ሜቴዮኒን ያሉ ዲቶክሲፊኬሽን ላይ ፋስት ፕሮሴሲንግ ላይ የሚያግዙን የአሚኖ አሲዶች አሚኖ አሲድ ያለው ማለት ነው። ባዮ አቬላብሊቲን በኩል ደግሞ ስናየው ከ50 እስከ 70 ፐርሰንት ነው በሰውነታችን አብዞርብ የሚደረገው ማለት ነው። ባቄላ የፕሮቲን ነገሩን ኮምፕሊት ለማድረግ ከሌሎች እህሎች ጋር መደባለቅ አለበት። ለምሳሌ እንጀራ፣ ሽሮ አድርገን እነዚህ ነገሮች የምንጠቀም ከሆነ ሌላ ተደጋፊ ነገር ያስፈልገዋል ማለት ነው። ስለዚህ በዚህ ዘርፍ ስጋ የበለጠ ነገር ለሰውነታችን በማድረግ ባቄላን ያሸንፋል ማለት ነው። ፕሮቲን ኤንድ ባዮ አቬላቢሊቲ። ሁለተኛ የምናየው አይረን ኮንቴንት ነው። ሄሚ አይረን የሚባለው ከእንስሳቶች ወይም ከቀይ ስጋ የሚገኝ ነው። ሄሚ የሚባለው ከሄሞግሎቢን የመጀመሪያ ፊደል የመጣ ነው። ሄሚ አይረን በሰውነታችን ኢዝሊ አብዞርብ የሚደረግ ነው ከ15 እስከ 35 ፐርሰንት ምንድን ነው፣ ይሄ ሄሚ አይረን የሚያገለግለው ቀይ ደም ሴሎችን ለመስራት ያግዛል ማለት ነው። እነዛ ደግሞ ያው ኦክሲጅን ኬሪ የሚያደርጉልን ነገሮች ናቸው፣ ኦክሲጅን የሚይዙልን ነገሮች ናቸው። ነን ሄሚ የሚባሉት አይረኖች አሉ። ያው አይረን ሄሚ አይረን እና ነን ሄሚ አለ። እነዚህ ነን ሄሚዎች ደግሞ በሰውነታችን በቀላሉ አብዞርብ የማይደረጉ ናቸው። ከሁለት እስከ 20 ፐርሰንት ነው አብዞርብ የሚደረጉት ማለት ነው። ምንድን ነው በሌላ ሶስተኛ ምግቦች ተጽዕኖ ስር ይወድቃሉ። እነዚህ ነን ሄሚ አይረን የሚባሉት ለምሳሌ ቫይታሚን ሲ፣ ሌመን፣ ሎሚ፣ ቲማቲም እነዚህን አድርገን ስንመገብ የተሻለ ተጽዕኖ ሊፈጥሩ ይችላሉ። በአንጻሩ ደግሞ ሻይ ቡና ደግሞ ብሎክ ሊያደርጉት ይችላሉ ማለት ነው። ስለዚህ ምንድነው ይህንን ስናየው ስጋ አይረን ዲፊሽንሲ እንዳያጋጠመን ያደርጋል ማለት ነው። ሄሚ አይረን የሚባለውን ነገር በቀይ ስጋ በእንስሳቶች ላይ ስለምናገኝ ይሄ በእጽዋቶች ላይ ብዙም ስለማይገኝ በነባቄላ ይህንን እናጠዋለን፣ ሄሚ አይረን በስጋ ደግሞ የበለጠ ይሆናል ማለት ነው። ስለዚህ አይረን ዲፊሽንሲ እንዳያጋጥመን፣ ሁለተኛ ባቄላ ነው የቦነሰው ፖይንት ነው ማለት ነው። ስጋ አይረን ኮንቴንት ላይ። ሶስተኛ የምናየው የኒውትሪየንት ደንሲቲ ነው። በሁለቱም በኩል ያለውን የቫይታሚን የሚኒራሎች መጠን ለመለየት ማለት ነው። ስጋ በውስጡ እንደ ቫይታሚን ቢ12 አይነት ቫይታሚኖችን ይዟል። ምን ይሰራል? ቀይ የደም ሴል የሚያሳድግ አይነት ነው ቫይታሚን ቢ12። ነርቭ ሲስተማችንን ጤነኛ የሚያደርግ ድካም የሚቀንስ ነው። ይህ በተፈጥሮ በእጽዋት ውስጥ የማይገኝ ነገር ነው ቫይታሚን ቢ12 ማለት ነው። እንዲሁም ሌላ ዚንክን ይዟል። ኢሚኒ ሲስተማችንን የሚያሻሽል ቁስልን የመፈወስ አቅም ያለው ነገር ነው ዚንክ ከስጋ የሚገኘው ዚንክ ከባቄላ ከሚገኘው ይልቅ ቶሎ ሰውነታችንም የሚቀበለው ነው ማለት ነው። ሌሎችም አሉ እንደ ለየት ያሉ ሚኒራሎች ብሬን ፋንክሽን ላይ ኢነርጂ ፕሮዳክሽን ላይ ጉልህ ሚና ያላቸው ነገሮችን ይዟል። በአንጻሩ ባቄላ እንደ ፎሌት ቫይታሚን ቢ ናይን ማለት ነው ለዲኤንኤ ምስረታ፣ እንዲሁም ረድ ብሬድ ሴል ምስረታ ላይ እንዲሁም ጥሩ አይነት ሚና የሚጫወት በእርግዝና ወራት የሚፈጠሩ ችግሮችን የሚያስወግድ እንዲሁም ሜንታል ፎከስ እንዲኖር የሚያደርግ ነገር በውስጡ ይዟል ማለት ነው። ሌላ እንደ ማግኒዥየም ያሉ ለጡንቻ ጥንካሬ የሚያገለግሉ ብለድ ሹገርን ኮንትሮል ለማድረግ እንዲሁም ለአጥንት ጥንካሬ የሚሆኑ ነገሮች፣ ኤሌመንቶችን፣ ሞለኪሎችን ይዟል። ይህ በስጋ ላይ ብዙም አይገኝም። እንዲሁም ፖታሽም ይዟል። በውስጣችን ያለውን ፈሳሽ ባላንስ ለማድረግ ይጠቀምበታል። እንዲሁም የሶዲየም መጠንን በመቀነስ ብለድ ፕሬር ቅድም ብለኗል ኮንትሮል የምናደርግበትን ነገር ያስችለናል ማለት ነው። ስለዚህ በአጠቃላይ የኮሌስትሮል ነገርና የአንጀት ጤናን በመጠበቅ ረገድ ትልቅ ሚና ይጫወታል። ባቄላ ያው በዚህ በኒውትሪየንት ደንሲቲ ላይ ስናይ ሁለቱም በየራሳቸው የሆነ ቫይታሚኖች፣ ሚኒራሎች አለ እኩል አጫውተዋል ማለት እንችላለን። አራተኛ የምናነሳው ገት ሄልዘን ዳይጀሽን ነው። የአንጀት ጤና ላይ ዳይጀሽን ላይ ያለውን ነገር እናያለን። በዚህ ረገድ ስጋ ምን የሚባል ነገር አለ? ፋይበር የሚባል ነገር የለውም። ይህም ምንድን ነው የፋይበር ራሱ ምን ማለት ነው? የእጽዋት አካል ሆኖ የማይፈጭ ነገር ነው፣ ግን በምግብ መፈጨት ላይ ትልቅ አይነት አስተዋጽኦ የሚያደርግልን ማለት ነው ፋይበር። ስለዚህ የእጽዋት ነገር ላይ የሚገኝ ነገር ነው። ሁለት አይነት ፋይበሮች አሉ። የመጀመሪያ ሶሉብል ፋይበር የሚሉት ነው፣ የሚሟሟው። ይህም ኮሌስትሮል እና ብለድ ሹጋርን የሚቀንስ ነው። ኢንሶሉብል ፋይበር የሚባለው ደግሞ በአግባቡ እንድንጸዳዳ የሚያደርግ ነው ማለት ነው። አንዳንዴ ኮንስቲፔሽን ወይም ድርቅ ይላል አይደለ? አንጀት የደረቀ ሆድ የደረቀ የምንለው ነገር አለ። በትክክል እንዳንጸዳዳ የሚያደርገን ማለት ነው። በዚህ ሰዓት ፋይበር የበዛባቸው ምግቦች ብንመገብ የተሻለ ፕሮሰስ ይኖረዋል ማለት ነው የምግብ መፈጨቱም፣ እንዲሁም ዌስቴጅም ላይ ያለን ነገር በብዛት ስጋ የምንመገብ ከሆነ የአንጀት ብግነት ኢንፍላሜሽን የሚሉት ነገር የትልቁ አንጀት ካንሰር ኮለን ካንሰር የሚባለው የመጋለጥ እድላችን ከፍ እያለ ይመጣል። ግን በአንጻሩ ባቄላ ይህንም ፋይበር በደንብ የምናገኝበት ሲሆን የአንጀት ጤንነት ላይ ጥሩ አስተዋጽኦ ያደርጋል ማለት ነው። ምንድን ነው ይህም ጠቃሚ የሆኑ ባክቴሪያዎችን ያሳድግልናል በአንጀታችን ውስጥ ያው በትንሹ አንጀት የማይፈጩ የፋይበር ስኳሮች ወደ ትልቁ አንጀት በመሄድ በባክቴሪያ ይፈጫሉ ማለት ነው። እና እንግዲህ በዚች በዚህ ጊዜ ፈርሜንቴሽን ይባላል ፕሮሰሱ፣ በባክቴሪያዎች የሚፈጭበት ፕሮሰስ። በዚህም ወቅት ባክቴሪያው እንደ ካርቦን ዳይኦክሳይድ፣ ሚቴን፣ ሃይድሮጅን ያሉ ጋዞችን ይለቀቃል። የዛኔ ያው ባቄላ የበላ ሰው እንደምናውቀው ጋዝ ይበዛዋል ማለት ነው። ስለዚህ እነዚህ ባክቴሪያዎች የሚያመጡት የፕሮሰስ ውጤት ነው ያው ግን ይሄ ሲለማ እየተደጋገመ ሲመጣ ያ ያው የሚተው ነገር ነው ማለት ነው ስለዚህ በዚህ ጉዳይ ባቄላ ከዚህ ጋር የተሻለ ነገር እናይበታለን ማለት ነው በገት ሄልዝ እና ዳይጀሽን በኩል ያለው አምስተኛ የምናየው ካርዲዮቫስኩላር ኢምፓክት ነው የልብ እና የደም ዝውውር ላይ ያለውን ጠቅላላ የጤንነት ሁኔታ የምናይበት ነው ይሄ ይህን በተመለከተ እንግዲህ ያው ስጋ ሁላችንም ልንረዳው እንደምንችለው ሳቹሬትድ የሆነ ፋት ኮሌስትሮል አለው። በነገራችን ላይ ኮሌስትሮል የሚባለው ነገር በራሱ መጥፎ አይደለም። ሰማኒያ ፐርሰንት የሚሆነው እንደውም በጉበታችን የሚመረት ነው ራሱ ኮሌስትሮል ማለት ነው ምክንያቱም ሆርሞን ሴል መምብሬን እነዚህን ለመስራት የሚያገለግሉ እንደውም ቫይታሚን ዲ ያለው ነገር ነው ማለት ነው። ግን ሲበዛ ወይም ኤልዲኤል ይሉታል እነሱ፣ ሎው ደንሲቲ ሊፖፕሮቲን ማለት ነው። ትልቅ ችግር ውስጥ በማስገባት የልብ በሽታ ስትሮክ፣ እነዚህ ነገሮች ሊያጋልጥን ይችላል። በአንጻሩ ባቄላ እንዲህ አይነት ነገር የለውም። ብለድ ሹጋር ስታብላይዝ እያደረገ ኢንሱሊን ሴንሲቲቪቲንም ኢምፕሩቭ የሚያደርግ ነው የሚያሳድግልን፣ የሚያሻሽልን ነው። ኢንሱሊን ኢምፕሩቭ ምን ማለት ነው? ኢንሱሊን ማለት ደማችን ውስጥ የሚገኘውን ስኳር ሰውነታችን ተጠቅሞ ወደ ኤነርጂ እንዲቀይረው የሚያደርግ ሆርሞን ነው። ኢንሱሊን ሆርሞን ነው፣ ሙቭመንት ያካይ ወይም ሙቭ ያደርገዋል ማለት ነው። ያንን ደም ውስጥ ያለውን ስኳር ሰውነታችን ይጠቀመው የሚል ነገር እዚህ ላይ የሚያገዝ ነው። በዚህም ሰውነታችን ተጠቅሞ ወደ ኤነርጂ በአግባቡ እየወሰደ ከሆነ ኢንሱሊን ሴንሲቲቪቲያችንም ጥሩ ነው ማለት ነው። በዚህም ባቄላ በጣም ይረዳናል ማለት ነው። ስለዚህ በዚህ ረገድ ባቄላ በጣም የተሻለ ነው ማለት ነው። በስድስተኝነት የምናነሰው ካንሰር ሪስክ ነው። ፕሮሰስድ የሆኑ የስጋ ውጤቶች በአጠቃላይ ለምሳሌ እንደ ሶውሴጅ፣ ቤካን ያሉት በደብሊው ኤች ኦ ሪሰርች መሰረት ግሩፕ ዋን ካርሲኖጅን ናቸው፣ ወይም ግሩፕ ዋን ካንሰርን የሚያመጡ ወይም የሚያስከትሉ ነገሮች ናቸው። ለምሳሌ ደግሞ ለሌላ ሬድ ሚት ቀይ ስጋ ደግሞ ግሩፕ ቱ ኤ ተብሎ ተከፍሏል ማለት ነው በደብልዩ ኤች ኦ ይህ ምንድን ነው አብዛኛው ጊዜ ለኮለን ለትልቁ አንጀት ካንሰር ለጣፊያ ፓንክራቲክ ሚዶት ላሽ ፕሮስቴት ካንሰር ስለሚያጋልጡ ነው ማለት ነው ያው እንደ ባቄላ አይነት ያሉትን አዝርት ስንመለከት ግን አንደኛ አንቲ ኦክሲዳንት ስለሆኑ በነገራችን ላይ አንቲ ኦክሲዳንት ማለት ሰውነታችን ብዙ ያልተረጋጉ ሞለኪውሎች ወይም ፍሪ ራዲካል የሚባሉትን ነገሮች ይፈጥራል በሰውነታችን ይሄ ደግሞ በጭንቀት በተበከሉ ነገሮች ጥሩ ባልሆን አመጋገብ ወይም በማጨስ የሚፈጠሩ ነገሮች ሊሆን ይችላል ያልተረጋጉ ፍሪ ራዲካል የሆኑ ሞለኪውሎች ይለቃል ስለዚህ እነዚህ ፍሪ ራዲካል ደግሞ ለካንሰር ያለንን ተጋደጭነት የሚያሳድጉ ናቸው ስለዚህም ይህንን በመከላከል ረገድ እንዲሁም ቅድም እንዳነሳ ነው የፋይበር አቅሙም ከፍተኛ ስለሆነ እንደ ኮለንና ብረስት ካንሰል ለመከላከል ከፍተኛ አስተዋጽኦ አለው ማለት ነው። የባቄላ አዘርቶች ሰባተኛ ኢንቫይሮመንታል ስቴቢሊቲ ነው። ኢንቫይሮንመንት ላይ ከባቢ ነገር ላይ ምንድን ነው? ከስጋና ከባቄላ የትኛ የተሻለ ነው? ስጋ ብዙ የካርቦን ልቀት ያስከትላል። እንዴት ካላችሁ ከእንስሳት መኖ እነሱን መኖን ለማድረስ ትራንስፖርቴሽን ከሚወጣው ጀምሮ ኢንዱስትሪያል ፕሮሰስም ስጋው ሲያልፍ ብዙ ሲወቱ የሚለቀቅበት ነገር ነው። ስለዚህ ጋዞችን በመልቀቅ ረገድ አለ ማለት ነው። ሌላ ይሄ ብቻ ሳይሆን የሚቴን የሚባለው ጋዝ በከፍተኛ ሁኔታ ይለቀቃል። ለምሳሌ ከብቶች በሚያመነዥጉበት ጊዜ ወይም የምግብ ስርዓት መፈጨት ሂደት ላይ ሚቴንን ይለቃሉ ማለት ነው። ስለዚህ በዚህም ያው አየር ላይ ያለው ነገር እንደ ብክለት ከታየ ይህ ብክለት ያስከትላል ማለት ነው። ሌላው ብዙ ውሃና መሬት እንጠቀማለን ያው ከከብቶቹ ጋር መኖ ጋር በተያያዘ በባቄላ ምርት ጋር ተያይዞ ሎ ኢንቫይሮንመንታል ኢምፓክትን ያለው ያው ትንሽ መሬት ትንሽ ውሃ ነው የሚጠቀመው ሚቴን የሚባል ነገር የለም። ከዛ ባለፈ ባቄላ ስፔሻል የሆነ ባክቴሪያ ያለው ስሮች አሉት። ይህም ከከባቢ አየሩ ናይትሮጅንን እየወሰደ ወደ አፈር ውስጥ ያስገባል ማለት ነው። ይህም ሌላ በአድ ኬሚካል ፈርትላይዘር አፈር ውስጥ ሳያስፈልገው አፈሩን ጤናማ ያደርገዋል ማለት ነው። ስለዚህም ባቄላ በኢንቫይሮንመንታል ስቴቢሊቲ ላይ የተሻለው ደረጃ ይወስዳል ማለት ነው። የመጨረሻ የምናነሳው ኮስት ኤንድ አክሰሰቢሊቲ ነው። ይሄ ሁላችንም መናገር አይጠበቅብንም። ያው ስጋ እንደሚታወቀው ከሳራ በታች በተለይ በቀንዱ አካባቢ አነስተኛ የገቢ መጠን ባለን ላይ ማለት ነው እንደ ልብ ማግኘት በጣም አደካች ነገር ነው። ስጋ ስጋት ነው የሚልም አባባል አለን። በአንጻሩ እንደ ባቄላ ያሉ ጥሬዎች ብዙ ቦታ ሊገኙ የሚችሉ በየዳዋ ቤቱ ሊገ የምናገኛቸው እና ጥሩ ነገር ሊያደርግልን የሚችል እንደ ስጋም ልንጠቀመው የምንችለው ነገር ነው ማለት ነው። ስለዚህ ይሄ ነው ባቄላ፣ ስጋ የትኛው ፖይንት ተመቻችሁ? የእናንተ ሀሳብ ማወቅ ፈልጋለሁ። ኮሜንት ስራ አስቀምጡልኝ። ፕሮግራም ከወደዳችሁት ላይክ፣ ሰብስክራይብ እንዳይረሳ። ለሌላ አሪፍ ፕሮግራም ለማግኘት በቀጣይ ሳምንት እስከምንገናኝ ቴዲ ነበርኩ። ቻው